እሺ ሔኖክ አየለ፣ በመጀመሪያ እንኳን ደስ አለ። አመሰግናለሁ። በታሪክ በሁለተኛ አመት ወደ ፕሪሚየር ሊግ ሸገርን ካስገቡት ተጫዋቾች መካከል አንዱ ነው፣ ዛሬም ጎል አስቆጥራል። እንዴት ነበር የውድድር አመት ጉዞ? የውድድር አመት በጣም ቆንጆ ነው፣ ቆንጆ ጊዜ ነው ዘንድሮ ያሳለፍነው። ከመጀመሪያ ጀምሮ ተነሳሽነታችን በስራ በምናምን ያመጣ ነው እና ጥሩ ነገር ነው ሚድ ተሳክቶ እግዚአብሔር በፕሪሚየር ሊጉ ልምድ ካላቸው ተጫዋቾች መካከል አንዱ አንተ፣ ፖሊስን፣ አዳማ፣ አሁን ደግሞ ሸገር አስገብተዋል። እንዴት ነው ያለው ጣዕሙ? ምን ይመስላል? እንደዚህ የመሳሰሉት ውስጥ የነበረው የተለየ ነገር ምን ነበረ? ለዚህ ስኬት ያበቃ ተነሳሽነት አለ? በስራ የሚያምኑ ልጆች ነበሩ። አሰልጣኛችንን በስራ ነው የሚያምኑ ያን በማድረጋችን ተሳድቶልናል ነው የሚያስበው በዋናነት ከፍተኛ መነሳሳት ነበር። እንግዲህ ብዙ ጊዜ ተለመደው ወደ ፕሪሚየር ሊግ ያድጋሉ ቲሞች በመጡበት አመት ቤተሰቦች ተመልሰው ያ ነገር እንዳይሆን እኛ መሰራት አለበት የሚል እንትን አመራሮቹ ጋር ነው የሚጠበቀው ነገር እና ከፍተኛ የመስራት ከአሁኑ ከአሁኑ መዘጋጀት መቻል አለባቸው። ልጅ ሰዓት ሲደርሱ ሳይሆን ከአሁኑ ከተዘጋጁ እንደ ሌላው ጊዜ እንደ ሌሎቹ ክለቦች የመውረድ እንትኑ አይኖርም ማለት ነው። ከአሁኑ ከተዘጋጁ ይህን